ሰላም ሰላም የልጅ አህመድ ዩቲዩብ ቻናል ተከታይ፣ ሰላም ናችሁ? እኔ ደህና ነኝ። አሁን ደግሞ ሌላኛው ቦታ እያሳየዋችሁ ነው ያለሁት። ይኸው ከዚህ ጋር ይጀምራል ማለት ነው። እንደምታዩት ይኸው ከላይ ባህር ዛፉ ጋር ይጀምራል። ከዚህ ደግሞ ይሄ ነው ማለት ነው። ይኸው መጨረሻ ላይ አካባቢ ላይ ሁኜ ነው እያሳየዋችሁ ያለሁት። ከታች ደግሞ ባህር ዛፉ ውስጥ መካከል ላይ መካከል ውስጥ አካባቢ እዛ አካባቢ ላይ ጀምሮ እንደምታዩት እስከ ወዲያ ባህር ዛፉ ድረስ ማለት ነው። ሰዎቹ ያሉበት ጫፍ ላይ እዛ ይደርሳል። ከዚህም እንደዚሁ ሃያ ቆርቆሮ የምትሆን እንትን አለችው የቦታ መያዣ ማለት ነው። ካሬው አራት መቶ ካሬ ሜትር ነው እንደምታዩት፣ አያችሁት፣ በጣም ሰፊ ነው። ሰፋ ያለ ቦታ ገዝታችሁ መስራት ለምትፈልጉ ይሄን ይመስላል ማለት ነው ሙሐመድ ያው በጣም ሰፊ ቦታ ነው አየ ነው ከዚህ ይጀምራል ማለት ነው ወደኋላ ደግሞ ስናሳይ ያው እዛ ወዲያ ድረስ ማለት ነው መጨረሻ አካባቢ በጣም ሰፊ ነው ዋጋ ስንት ነው ጥሩት አንዴ ነጥብ ስድስት ዋጋ እንዲነጥብ ስድስት እያሉ ነው። ያው የሚፈልግ ካለ በ0 ዘጠኝ 22 62 995 ይውሉልኝ፣ እኔ ቀጥታ አገናኛችኋለሁ ማለት ነው። ቦታ ሞልቷል ይሁን እንዲህ አይነት ቦታ ያው ከእናንተ የሚጠበቀው መግዛት ብቻ ነው ማለት ነው። ሌላም መረጃ እንዲደርሳችሁ ዩቲቡን ላይክ፣ ሻር፣ ሰብስክራይብ በማድረግ ላልደረሰው ሰው እንዲደርስ አድርሱልኝ እና ብዙ ቤት እና ቦታ ያሳያችኋል ማለት ነው። እንደዚህ እያያችሁ ደውሉልን። እኛም መረጃችንን ማድረሳችን እንቀጥላለን ማለት ነው። ባይ ባይ።